ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲውብ ቻናላችን ለዚህ ሰዓት ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ሰፋ ያለ ጥንቅር ይዘንላችሁ መጥተናል። ሳምንቱ መጨረሻ ላይ እንገኛለን። በርከት ያሉ የልዩ ጨዋታዎችም ይደረጋሉ፣ በስፋት እንመለከታለን። ዛሬ ግን በሰበር አንድ መረጃ አስቀድመን እናነሳለን። ክርስቲያኖ ሮናልዶ ለዘመናት ሲያስፈልጋት የነበረችን አንድ እንስት ወይም ሴት አግኝቷታል። ለመሆኑ ሮናልዶ ሲፈልጋት ሲያፈላልጋት የነበረች እቺ ሴት ዘመዱም ሳትሆን ባለቤቱም ወይም ፍቅረኛውም ሳትሆን ወይም በፍቅር የወደቀች ሴት ሳትሆን ማን ብትሆን ነው? በዚህን ያክል ደረጃ ስትፈለግ የነበረች ሴት በመረጃችን አስቀድመን እናነሷዋለን። ተጨማሪ መረጃ በጉዳዩ ይዘናል። ሊጎች ተመልሰዋል። አትሌቲኮ መሬዶች ጥያቄ ያላቸው ጥያቄያቸውን ለእናንተ ውድ አድማጮቻችን እናደርሳቸዋለን። ከዛ ውጪ የላሊጋው ፕሬዝዳንት ዣቬር ቴባዝ በባርሴሎና ቤት የቡድን ዜና ሪያል ማድሪድን ቤት ተጨማሪ የቡድን ዜና በስፋት ይዘንላችሁ መተናል። ከሀገራት ጨዋታ ጋር በተያዘ ተጫዋቾችም ጥሪ እየደረሳቸው ነው። ነኙን ጉዳዮች በቅደም ተከተል ወደ እናንተ እናደርሳለን። የፕሪምየር ሊግ የመረጃ ሰዓታችን በርከት ያሉ ትልቅ ክለቦችን የተመለከቱ ወቅታዊ ጥንቅሮቻችን እንደተጠበቁ ናቸው። ከቢግ ሲክስ ክለቦች በተጨማሪ ሌሎችንም ክለቦች እናነሳለን። የሊቨርፑልና የሲቲ ጨዋታ ትኩረት ይስባል። የሲቲው ተጫዋች የሚለን ነገር አለ። ከዛ ውጭ የሊቨርፑልና አሰልጣኝ ያርነ ስሎት ሙሉ ጋዜጣዊ መግለጫ እንነግራቸዋለን። ኤል ክላሲኮ ብለውታል እሳቸው የሲቲና የሊቨርፑልን ጨዋታ በእንግሊዝ ምድር የሚካሄድ። ከዛ ውጪ በዋንጫ ፉክክሩ በዶሚኒክ ሶቦዝላይ ኢሳክ ጉዳይም ያነሷቸው ነጥቦች አሉ። በስፋት እናነሰዋለን ይህን ጉዳይ። ሩበን አሞሪም አሁን ከጥቂት ደቂቃዎች በፊት ጋዜጣዊ መግለጫቸው ተገኝቷል ወይም እጃችን ደርሷል ደርሷል ጸጉር እናስቆርጣለን ብለዋል እሳቸውም ሩበን አሞዲ ማቲያስ ኩና ብሪያን ቤሞን አንስተዋል ከዛ ውጪ በማንቸስተር ዩናይትድ በቡድን ዜናችን አማደ ዲያሎን እንደዚሁም ወጣቱን ሌኔሮ እና በዩናይትድ መልማዮች ስር እየተፈለጉ ስለሚገኙት ሁለት ወጣት ተጫዋቾች የምንነግራችሁ ነገር አለ ስለዚህ የዩናይትድም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ በአርሰናል የመረጃ ሰዓታችን የማይክል አርቴታን ጋዜጣ የመግለጫ እናነሳለን። ከዛ ከዝውውር ጋር በያይዘን የምንናነሳቸው መረጃዎች አሉ። በአርሰናል የመረጃ ሰዓታችን፣ ከዛ ውጪ በአርሰናል በኩል ማይክል አርቴታ እዚህ እንድደርስ ካረጉኝ ሰዎች አንደኛው ግራኒት ዣካ ነው እያሉ ነው እሳቸው በተቃራኒ ይፋለሙታል። ለመሆኑ ስለ ግራኒት ዣካ ምናሉ? ተጨማሪ መረጃዎችን ይዘናል። አርሰናል ቤት በተለይም ባባለፈው አመትና በዘንድሮ ውድድር አመት ያለውን ግልጽ ልዩነት እንነግራችኋለን። በማስረጃ ይዘነው መተናል። ብዙ የተሻሻለበት ዓመት ስለመሆኑ ማሳያ ነው። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ ብለናል። አስቀድመን ሮናልዶ ለዘመናት ስላስፈለጋት ሴት መረጃ እናንሳና ወደ ሌሎች ጥንቅሮቻችን እንሻገራለን። ክርስቲያን ሮናልዶ ከአመታት በፊት በነበረ ቃለ ምልልስ አንዲትን ሴት እያፈላለገ እንደሆነ ይናገር ነበር። ስለ ገጠመውም ታሪክ ተናግሮ ነበረ። ሮናልዶ በ12 ዓመቱ በምሽት ተርቦ በነበረበት አንድ የበርገር ቤት ሰራተኛ በነፃ በርገር እንዳቀረበችለት ገልጾ ነበረ። እሷን ለማግኘት በርካታ ሰዎች ማነጋገሩን፣ በርገር ቤቱም በመዘጋቱ ሊያገኛት እንዳልቻለ ሮናልዶ በወቅቱ ተናግሯል። ሮናልዶ አክሎም እሷን አግኝቼ አብሬያት ጊዜ ማሳለፍ ውለታዋን መክፈል እፈልጋለሁ። ለእኔ መቼም ልረሳት የማልችለው የማልችላት ሴት ናት። ለእኔ ትልቅ አጋጣሚ ነው ብሏል። ክርስቲያኖ ሮናልዶ አሁን ላይ በሰጠው ቃለ መልስ በዛን የችግር ጊዜ ደረሰችለትን ሴት ማግኘት እንደቻለ አስታውቋል። ከረጅም ጊዜ በኋላ በርገር በነፃ ስትመግበኝ የነበረችውን ሴት አግኝቻታለሁ ያለው ሮናልዶ በቅርቡ ውለታዋን እከፍላለሁ ብሏል። ፒርስ ሞርጋንም ይጠይቀዋል፣ ምን ልታደርግላት እንዳሰብክ ትነግረናለህ ሲባል ቃል ገባለሁ ለእሷ የማደርገው በጣም የተለየ ነገር ነው ብሏል። ክርስቲያኖ ሮናልዶ ግን ለዘመናት ሲያስፈልጋት የነበረችን እንስት በስተ መጨረሻም አግኝቷታል ክርስቲያኖ ሮናልዶ። የሳምንቱ የሊግ ጨዋታዎች ይደረጋሉ። የ11ኛ ሳምንት የፕሪሚየር ሊግ ጨዋታ ቅዳሜ ምሳሳት ይጀምራል። በቶትናም ሆት ስፐርስ ስቴዲየም ስፐርስ ከማን ዩናይትድ በሚያደረጉት ጨዋታ ፕሪሚየር ሊጉ ይጀምራል። 47 ነጥብ አምስት በመቶ ለስፐርስ ቅድመ ግምቱን ኦፕታ ሰጥቷል። ለዩናይትድ 26 ነጥብ አራት በመቶ ነው የማሸነፍ ንጻሪ። ስለዚህ እንደ ኦፕታ ቅድመ ግምት ስፐርስ ጨዋታውን ያሸንፋል ብሏል። ኤቨርተን ከፉልሃም ቅድመ ግምት ለኤቨርተን፣ ዌስትሃም ከበርንሌ ቅድመ ግምት ለበርንሌ። ቅዳሜ ምሽት 2 ሰዓት ከ30 የሚጀምረውን የአርሰናልን የሰንደርላንድ ጨዋታ 69.8 በመቶ ለአርሰናል ቅድመ ግምት የማሸነፍ ንጻሪ ተሰጥቶታል። የቅዳሜ አምስት ሰዓቱ ጨዋታ ቼልሲ ከወልቨስ የሚያደረጉትም ጨዋታ በተመሳይ ለቼልሲ ቅድመ ግምት ተሰጥቷል 73.2 በመቶ አካባቢ። በእሁድ ጨዋታዎች ላይ አስቶንቪላ በርንማውስን ቅድመ ግምት ለአስቶንቪላ ብሬንትፎርድ በሜዳውና በደጋፊ ፊት ኒካስልን ያስተናግዳል፣ ቅድመ ግምት ለብሬንትፎርድ። ክሪስታል ፓላስ ከብራይተን የሚያደረጉትን ጨዋታ ቅድመ ግምት ለብራይተን። ኖቲንግሃም ፎረስት ከሊድስ የሚያደረጉትን ጨዋታ ቅድመ ግምት ለኖቲንግሃም። ሲቲ ከሊቨርፑል የሚያደረጉትን ጨዋታ ቅድመ ግምት 45 ነጥብ 4 በመቶ ለሲቲ 27 ነጥብ 7 በመቶ ደግሞ ለሊቨርፑል ኦፕታ ሰጥቷቸዋል። ይህ በኦፕታም የሳምንቱን ጨዋታ ተመልክቶ የተቀመጡ ቅድመ ግምቶች ናቸው። ከዚህ ላይ ተነስታችሁ የእናንተን ቅድመ ግምት በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። ከሰሞኑ እንግዲህ የፊፋ ምርጥ ተጫዋች እጩዎች ልክ እንደ ባሎንዶር ጋር ያው ተከፋፍለውን የባሎንዶር ሽልማትና ፊፋ የፊፋ ምርጦች እጩ ቀርበው ነበረ። በአጥቂ ዝርዝር ውስጥ የዩሊያን አልቫሬስ ስም የለም። ዩሊያን አርፋሌ አልቫሬስ አምና 38 ግቦችን ለአትሌቲኮ ማድሪድ በሁሉም መድረክ ያስቆጠረ ነው። ከዚህ ጋር በተያዘ ኒኮ ጎንዛሌዝ ዩሊያን አልቫሬስ ከፊፋ ምርጥ አጥቂዎች ውስጥ አለመኖሩ ምርጫውን ያካሄዱት ሰዎች ስለ እግር ኳስ ምንም አይነት እውቀት እንደሌላቸው የተመለከትንበት ነው ብሏል። ምናልባት የተገቢነቱ ጥያቄ ልክ ነው ብላችሁ ታስባላችሁ ወይ? በሀሳብ መስጫ ሳጥናችን ላይ ላኩልን። የላሊጋው ፕሬዝዳንት ዣቬር ቴባስ በኤል ክላሲኮ ጨዋታ የተፈጠረው ጸብ ምሳሌ መሆን የማይችል በጣም መጥፎ አጋጣሚ ነው፣ ሊደገም ማይገባ ብሏል። እሳቸው በመላው ዓለም በርካታ ተመልካች ያለው የኤል ክላሲኮ ጨዋታ በእንደዚህ አይነት መልኩ ጨዋታው ፍጻሜ ላይ የነበረው ነገር ተገቢነት የለውም፣ በእንደዚህ አይነት መልኩ መጠናቀቅ አልነበረበትም። ይህም ምሳሌ መሆን የማይችል በጣም መጥፎ አጋጣሚ፣ ሊደገም ማይገባ ብለውታል እሳቸው ከባርሴሎና ጋር በተያዘ ባርሴሎና እንደአምነው አይደለም ብዙ ነገሮች ወርደዋል ባርሴሎና ዘንድሮ ወደ ሀያ ግቦችን በነጥብ ጨዋታ ላይ አስተናግዷል በነገራችን ላይ ይሄ በሀያ አንደኛው ክፍለ ዘመን በ15 ጨዋታ ሀያ ግቦችን ባርሴሎና ሲያስተናግድ ለመጀመሪያ ጊዜ ነውእና እና ይሄ በጣም መጥፎ የሚባለው ቁጥር ነው በዚህ ዓመት ያስመዘገበው የአንሲ ፍሊክ ቡድን በማጥቃቱ ጥሩ ነው ግን በመከላከሉ ላይ ዘንድሮ በጣም ዋጋ እየከፈለ ይገኛል ጋቪ የመጨረሻውን ጎል በካምፕኑ ነው ያስቆጠረው ተጫዋች ነው። በነገራችን ላይ እሱ በእርግጥ አሁን በጉዳት ላይ ነው። በሌሎች ሜዳ ላይም እየተገኘላቸው አይደለም ግን የመጨረሻው ግብ አስቆጣሪ ነው። አሁን የካታላኑ ክለብ ባርሴሎና በዛሬው ዕለት በካምፕኑ ስቴዲየም በእድሳቱ ከተጀመረ ዲ ለመጀመሪያ ጊዜ ልምምድ ይሰራል። በስቴዲየሙ የቡድን ልምምድ ለመመልከት የተዘጋጁ 23,000 የመግቢያ ትኬቶች ተሸጠው ተጠናቋል። የመግቢያ ትኬቶች በ10 ዩሮ ተሸጠው መጠናቀቃቸውም ተነግሯል። ባርሴሎና ከ894 ቀን በኋላ ወደ ካምፕኑ ስቴዲየም በልምምድም ጊዜ በሆን ተመልሷል፣ እና እዚህ ስቴዲየም ከመታደሱ በፊት የመጨረሻው ግብ አስቆጠሪ ጋቢ እንደነበረ ይታወቃል። እሱም በጣም ደስተኛ ነኝ ብሏል። የመጨረሻዋን ግብ በማስቆጠሪ አሁን በማገገም ሂደት ላይ ነው የሚገኘው በጉዳት ምክንያት እንደሚታወቀው። እንደ ቤተሰቦቻችን አሁን በተጫዋቹ በኩል መች ይመለሳል በሚለው ነገር እርግጥ ባይሆንም ግን በቅርቡ ወደ ሜዳ ይመለሳል ተብሎ ይጠበቃል። የሳውዲ አረቢያ ክለቦች አንቶኒ ሩዲገርን ይፈልጋሉ። ሌሎች የአውሮፓ ክለቦችም ፍላጎት አላቸው የሚለው መረጃዎች በስፋት እየወጡ እንደሆነ ይታወቃል። ሪያል ማድሪድ እና አንቶኒ ሩዲገር ግን ውይይቶችን በቀጣይ ያደርጋሉ ተብሏል። በኮንትራቱ ጉዳይ ላይ ይራዘም ይቋረጥ በሚለው ጉዳይ ላይ ቀጣይ ውይይቶችን ያደርጋሉ። ስለዚህ በዛን ሰዓት ላይ ነው ውሳኔ የሚወሰነው። ለጊዜው ግን በርከት ያሉ ክለቦች አሉ። ያው የሳውዲ ክለቦች ተጠባቂ ናቸው። እንደዚህ አይነት ትልልቅ ከዋክብቶችን ከኮንትራት ነጻ ሲሆኑ ወይ በክለብ እየተገፉ ነው ብለው ሲያስቡ ከዋክብቶችን ለማስፈረም ጥረት ያደርጋሉ። ለማንኛውም ቱኒ ሩዲገር አንደኛው በዝርዝር ውስጥ የተያዘ እንደዚሁ ተጫዋች መሆን ችሏል። የአሜሪካ ብሔራዊ ቡድን አሰልጣኝ ማውሪሲዮ ፖቼቲኖ ነው የ2026 የዓለም ዋንጫ የአሜሪካ የምታሸነፍ ከሆነ ትራምፕ ዋንጫውን ሊያነሱት ይችላሉ ብለዋል እሳቸው ትራምፕ በነገራችን ላይ የክለቦች ዓለም ዋንጫ በአሜሪካ ሲደረግ አስተውላችሁ ከነበረ ቼልሲ ዋንጫውን ሲያነሳ ዋንጫውን ሰጥተው ዞር ይላሉ ተብሎ ሲጠበቁ አብረው ነው ደስታቸውን ከቼልሲ ጋር የገለጡት። የሻን ኢንፋንቲኖ እንዲወጡ ቢጠይቃቸውም እሳቸው አሳፈረኝ ብለው እዛው ቀርተው ነበረ። አሁንም እንግዲህ የአሜሪካው ብሔራዊ ቡድን አሰልጣኝ ማውሪሲዮ ፖቼቲኖ ነው ዋንጫውን ካሸነፍን ትራምፕ ናቸው ከፍ የሚያደርጉት ብለዋል። ሊዮኔል አንድሬስ ሜሲ ዳግም ለአርጀንቲና ብሔራዊ ቡድን ጥሪ ቀርቦለታል። አርጀንቲና ለዓለም ዋንጫ ማለፏ ይታወቃል። ግን የወዳጅነት ጨዋታ አለባት፣ ያውም ረብጣ ብሮችን የምታገኝበት። ሜሲ ደግሞ በዚህ ውስጥ መካተት ግድ ይለው ነበረ። እናም አርጀንቲና ጥሪ ስታደርግ ለተጫዋቾች በሊዮኔል እስካሎኒ ሊዮኔል አንድሬስ ሜሲም በብሔራዊ ቡድን ውስጥ መካተቱን ተመልክተናል። በዚሁ ግን አያይዘን ከሰሞኑ የክርስቲያኖ ሮናልዶና የፒርስ ሞርጋን ቃለ መጠይቅ ጋር አንዳንድ ሀሳቦች በሐሰተኛ መንገድ እየወጡ ነበረ። ይህንንም በተመለከተ ፒርስ ሞርጋን ከክርስቲያኖ ሮናልዶ ጋር ባደረግኩት ቃለ ምልልስ ብዙ ሐሰተኛ ዜናዎችን ተመልክቻለሁ፣ ከትልቅ ሚዲያዎች ጭምር። እውነቱን ለመናገር በእነሱ ከመሳቅ ውጪ ምንም የምለው ነገር የለኝም። ክርስቲያኖ ሮናልዶ የምንጊዜም በእግር ኳስ ብቻ ሳይሆን በአጠቃላይ በስፖርቱ ዘርፍ አንደኛ ደረጃ ላይ የሚቀመጥ ታላቅ ተጫዋች ነው በማለት መልእክቱን ያስተላለፈው ፒርስ ሞርጋን አንዳንድ ማህበራዊ ሚዲያ በተለይም ግዙፍ የሚባሉት ላይ ሐሰተኛ መልእክቶችን አይቻለው እኛ ካደረግነው ቃለ መጠይቅ ድጋሚ ብታዩት ብሏል። ፔርስ ሞርጋን እንግሊዝ ደረስን። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ የኡናይ ኤምሬ ቡድን ና ስቶንቪላ አስደናቂ ውድድር ዓመትን አሁን ላይ ማሳለፍ ጀምሯል። ጅማሬው ጥሩ አልነበረም፣ ግብ ያጣ ቡድን ነበር። አሁን እሳቸው ሶስተኛ ዓመታቸው ላይ ይገኛሉ። ሶስተኛ ዓመታቸውን ደግሞ በኤሮፕ ሊግ ውለን ለባዶ ያሸነፉበት እሳቸው እንግዲህ ከቪላ ሪያል ለቀው ስቶንቪላ ከደረሱ በኋላ የአውሮፓ ሻምፒዮንስ ሊግ ተሳታፊ እንዲሆን አድርገውታል። ቡድኑ ከአርባ ዓመት በኋላ የክለቡን ከፍተኛ ነጥብ በሜዳው መሰብሰብ ችለዋል። በፕሪሚየር ሊግ ሶስት ተከታታይ የውድድር ዓመትን በአውሮፓ መድረክ እንዲሳተፍ አድርገውታል። ይሄ በሳቸው የአሰልጣኝነት መንበረ ስልጣን በአስቶን ቪላ ቤት ያየ ነው። ትልቅ የሚባሉ ስኬቶች ናቸው። ዘንድሮም እንግዲህ ሶስተኛ ዓመታቸውን ሲያከብሩ በድል ጭምር ነው። ሁለት ለባዶ በሆነ ውጤት በኤሮፕ ሊግ እጨዋታቸውን ድል በማድረግ ማለት ነው። አስደናቂ ውድድር ዓመትን እያሳለፉ ነው። የቪላ ቆልፍ ሰው ማለት ይቻላል። የሳምንቱ ተጠባቂ ጨዋታ ማንቸስተር ሲቲ ከሊቨርፑል የሚያደርጉት ነው። ምንም ጥርጥር የለውም አንደኛው የሚጠበቅ ጨዋታ ነው። ከዚህ ጋር በተያያዘ ጆሽኳ ግቫርዲዮል ስለ ማንቸስተር ሲቲና ሊቨርፑል ጨዋታ ሀሳቡን አጋርቷል። ሊቨርፑሎች ወደ አቋማቸው ተመልሰዋል፣ እናም በጥሩ ቅርጽ ላይ ናቸው። ጥሩ ጨዋታ እንደሚሆን ተስፋ አደርጋለሁ ብሏል። ምናልባት አንዱ ጥሩ ነገር በሜዳችን ውስጥ መጫወታችን ነው። ስለዚህ ሶስት ነጥቦችን ለማግኘት ጥሩ ይሆናል ነገር ግን ቀላል አይሆንልን ጨዋታው ብሏል። ከጨዋታው በፊት በሰጠው ሀሳብ በተለይም ሊቨርፑል ጥሩ አቋም ላይ ተመልሷል። አሁን በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን የሚያክል ቡድን አሸንፏል። በራስ መተማመናቸውም ከፍ ብሏል። ስለዚህ ጨዋታው ለእኛ እንዴትም ሆኖ ቀላል አይሆንም። እንደ አድቫንቴጅ ግን ሜዳችን እንጠቀማለን ብሏል። ስለዚህ ኢትሀድ ላይ የሚደረገውን ጨዋታ ለማሸነፍ የደጋፊዎቻችን አድቫንቴጅ እንጠቀማለን እያለ ነው የሲቲው ጆሽኳ ግቫርዲዮል። የመርሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎት ከሁዱ የማይሰር ሲቲ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። በርካታ ሀሳቦችን አንስተዋል። አሁን ትኩረት የማደርገው የአሸናፊነታችንን መንገድ ማስቀጠል ነው ብለዋል። የሊቨርፑልና የማይሰር ሲቲ ጨዋታ አዝናኝነቱና አስፈላጊነቱን መጠበቁ ከኤል ክላሲኮ ጋር ያመሳስለዋል እያሉ ነው እሳቸው አሰልጣኝ አርኔ ስሎት። አስቶን ቪላን ባሸነፍንበት ጨዋታ ካሳየነው እንቅስቃሴ ይልቅ በማንቸስተር ዩናይትድ በተሸነፍንበት ጨዋታ ጥሩ ነበርን እንደውም ብለዋል። በማንቸስተር ዩናይትድ ጨዋታ ብዙ የግብ እድል ፈጥረናል፣ ብዙ የግብ እድልም አልተፈጠረብንም ነበረ። ስለዚህ አስቶንቪላን ካሸነፍንበት ጨዋታ ይልቅ በዩናይትድ በተሸነፍንበት ጨዋታ ጥሩ ነበርን እያሉ ነሳቸው አሰልጣኙ የስሉት በንግግራቸው ወቅት አሌክሳንደር አይሳክ ወደ ልምምድ መመለሱን፣ በሌላ በኩል አሊሰን ቤከር ከብሔራዊ ቡድን ጨዋታ ረፍተ በኋላ ወደ ሜዳ እንደሚመለስ ነገር ግን ፍሪ ፖንግ አይመለስም አረጋግጧል ረጅም ጊዜ ጉዳት ላይ እንደሚቆይ በጋዜጣዊ መግለጫቸው ላይ አንስተዋል። አርኔ ስሎት ስለ ዋንጫ ፉክክር ተጠይቀው ነበረ። እኔ በራሳችን ላይ ነው ትኩረት የማደርገው። ዋና ትኩረታችን ወጥነታችን ላይ ነው። ምናልባት እንደምታውቁት እንደ ኤቨርተን ደጋፊ ጥቂት ጨዋታዎች ተሸንፈናል። አሁን ግን ሁለት ጨዋታዎችን አሸንፈናል። ትኩረታችን ወጥነት ላይ፣ መሻሻል ላይና ተጫዋቾች ጤናማ ማድረግ ላይ ነው ብለዋል። ከዶሚኒክ ሶቦስላይ ጋር በተያያዘ በውድድር ዘመኑ ሁሉ በጣም ጥሩ ብቃት ሲያሳይ ነበረ። ሰዎች አላዩትም ይሆናል ነገር ግን ያለፉት ሁለት ተጫዋቾች የበለጠ እንዲታይ አድርጎታል። ዶሚኒክ ብዙ ችሎታ አሉት። ያለ ኳስ የሚያደርገውም እንቅስቃሴም በጣም ወሳኝ ነው ብለው አወድሰውታል። እንዳልኳችሁ ኢሳክ ከሶስት ሳምንት ጉዳት በኋላ ነው ወደ ቡድኑ የተመለሰው። ከጥቂት ሳምንታት በፊት የቀድሞ ውድድር ዘመን ብቃቱን የሚያሻሽልበት ጊዜ ማብቃቱን እንደተናገርኩ አውቃለሁ። እናም በዚህ ጉዳይ ተስማምተናል። ነገር ግን ለሶስት ሳምንት ደግሞ ከኛ ርቆ ማገገም ላይ ከቆየ በኋላ አሁን ተመልሷል። ወደ በቀደመ ብቃቱ ለመመለስ ትንሽ ጊዜ ይፈጅበታል ብሏል። የማገገሚያ ሂደቱን ካጠናቀቀ በኋላ ወደ ምርጥ ብቃቱ ይመለሳል ብለዋል። በሲቲ ጨዋታ ላይ ምናልባትም ከተጠባባቂ ወንበር ሊጀምር የሚችልበት ሰፊ እድል እንዳለ ነው እሳቸው በጋዜጣ መግለጫ ላይ ያነሱት። ከሰሞኑ በሩመር ደረጃ ይህን መረጃ የያዙት ብለን አድርሰናችሁ ነበረ። የእንግሊዝ ፕሪምየር ሊግ የወሩ ምርጥ ተጫዋች ብሪያን ቤሞ ሆኖ ተመርጧል። ፋብሪዞ ሮማኖም ይህን መረጃ አረጋግጦታል ብለን አንድ መረጃ ነግረናችሁ ነበረ። አሁን ፕሪሚየር ሊጉ ኦፊሻል አድርጎታል። ምርጡን ተጫዋች አስረኛው ሳምንት ላይ የደረሰው የእንግሊዝ ፕሪሚየር ሊግ የወርሃ ጥቅምት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የማንቸስተር ዩናይትዱ የፊት መስመር ተጫዋች ብሪያን ቤሞ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ብሪያን ቤሞ በወሩ ባደረጋቸው ሶስት ተጫዋታ ሶስት የሊግ ግቦችን አስቆጥሮ አንድ ለግብ የሚሆን ኳስ አመቻችቶ አቀብሎ ነበረ። በቤሞ ፈርናንዴዝ ባለፈው ዓመት መጋቢት ወር ካሸነፈ ወዲህ የሊጉ ምርጥ ተጫዋች የተባለ የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን የቻለበት አንዱ ዩናይትድ እየተሻሻለ መሆኑን ማሳያም ተደርጎ የተወሰደበት ነው። ለማንኛውም ብሪያን ቤሞ የእንግሊዝ ፕሪሚየር ሊግ የወርሃ ጥቅምት ወይም በፈረንጆች የኦክቶበር ወር የፕሪሚየር ሊጉ ምርጥ ተጫዋች ሆኖ ተመርጧል። ይገባዋል። ምልከታችሁን በሀሳብ መስጫ ሳጥናችን ላይ ያጋሩን። የብሪያን ቤሞ መመረጥ በነገራችን ላይ በማንቸስተር ዩናይትድ ሪከርድ እንዲያጠናክሩም ያደረገበት ነው። ካሜሮናዊ የፊት መስመር ተጫዋች ብሪያን ቤሞ ለማንቸስተር ዩናይትድ ተጨማሪ የወሩ ምርጥ ተጫዋች ሽልማትና ያስመዘገበው ማንቸስተር ዩናይትድ ፕሪሚየር ሊጉ ሺህ ዘጠኝ መቶ ዘጠና አራት ዘጠና አምስት የወሩ ምርጥ ተጫዋች ብሎ መሸለም ከጀመረ ወዲህ በርካታ ጊዜ ያሸነፉት የዩናይትድ ተጫዋች ናቸው። 49 ጊዜ ያሳክተውት ነበር። ሐምሳኛው ሰው ብሪያን ቤ መሆኗል ማይሰር ዩናይትድ ተጫዋች ሐምሳኛ ጊዜ ነው የፕሪምየር ሊግ ወሩ ምርጥ የተባለው አንደኛ ዩናይትድ ነው በዚህ መድረክ ላይ አሸናፊ በመሆን ሁለተኛ የሊቨርፑል ተጫዋቾች 37 ጊዜ የወሩ ምርጥ በመባል ሁለተኛ ደረጃ ላይ ተቀምጠዋል። አርሰናል 32 ጊዜ ተጫዋቾቹ የወሩ ምርጥ ተብለው ተመርጠውለታል። ቶትንሃም 26 ጊዜ የወሩ ምርጥ ተብሎ ተመርጠውለታል። ስለዚህ የዩናይትድ 49ኛው ብሩኖ ፈርናንዴስ 50ኛው የወሩ ምርጥ ተጫዋች ደግሞ ብሪያን ቤሞ በመሆን ሪከርዳቸውን ማስቀጠል የቻሉበት ሌላ ወር ሆኗል ማለት ነው። እንዳልኳችሁ ደግሞ ዩናይትድ በውጤት ጎዳናም ላይ ያለበት ወር ከመሆኑ ጋር በተያዘ ለዩናይትድ ጥሩ መነቃቃትን የሚፈጥር ወር ነበር ማለት ይቻላል። በፍጥነት ጸጉሩን እንዲቆረጥ እንፈልጋለን ብለዋል አሰልጣኝ ሩበን ነሞሪ። የማንቸስተር ዩናይትድ አሰልጣኝ ሩቤን አሞሪ ደጋፊያቸው በቶሎ ጸጉሩን እንዲቆረጥ እንደሚፈልጉ ገልጸዋል። ዩናይትድ አምስት ጨዋታ ካላሸነፈ ጸጉሬን አልቆረጥም በማለት አድማ ላይ ስለሚገኘው ደጋፊ የተጠየቁት አሰልጣኙ በቅርቡ እንደሚቆረጥ ተስፋ አደርጋለሁ ብለዋል። አክሎም በተቻለ ፍጥነት እንዲሆን እፈልጋለሁ ሲሉ ቡድናቸው አምስት ተቀታተ ጨዋታ እንዲያሸንፍም አሳስበዋል። በቡድን ውስጥ በነገራችን ላይ የኖቲንግሃም ፎረስቱ ጨዋታ ባቻ ተጠናቀቀባቸው እንጂ የቶትናሙ ጨዋታ ድል ቢያድረግ እንግዲህ ሁለት ጨዋታ ሲቀረው ማለት ነው፣ ጸጉር መቆረጡ የቀረው። ከዚህ ጋር በተያያዘ የሴልታ ቪጎ ደጋፊዎችን እንግዲህ ነገር አድርሻችሁ ነበር በማለዳው መረጃችን ላይ በተጨማሪም ደግሞ ቤተሰቦቻችን፣ የሰሞኑ የዲየጎ ዳሎትም ሀሳብ ይህን ደጋፊ ጸጉር እናስቆርጣለን የሚል ነበር። አሁን ለማንኛውም በማንቸስተር ዩናይትድ በኩል ሩበን አሞሪም አምስት ጨዋታ አሸንፈን ጸጉር እናስቆርጣለን ብለዋል። ሩበና ሞሪ ስለማቲያስ ኩና እና ብሪያን ቤሞም ሀሳባቸውን አጋርተዋል። ኩነሃ ሊገመት የማይችል ተጫዋች ብለውታል። በተቃራኒ ቡድን ጭንቅላት ላይ አንድ ነገር ሊያደርግ የሚችል ግርማ ሞገስ ያለው ጫና መፍጠር የሚችል ብለዋል። ብሪያን ቤሞ በጣም ቀጥተኛ ተጫዋች ነው። ኳስ ወደሱ ሲሄድ በጣም አስደናቂ ይሆናል። ተከላካዮችን ማለፍ ይችላል፣ ፈጣን ሩጫዎችን ማድረግ ይችላል ብለዋል። በነገራችን ላይ ለማንቸስተር ዩናይትድ ብሪያን ቤሞ ከፍተኛው ግብ አስቆጣሪያቸው ነው። አብዛኛው ግብ ሲቆጠር የዚህ ተጫዋች እንቅስቃሴዎች አሉ ወይ በማስቆጠር ወይ በአሲስት። ብሪያን ቤሞ ደግሞ ለጌት የሚያደርገው ነገር ብራይተን ላይ ጥሩ ነው ብለናችሁ ብራይተን ላይ ግብ አስቆጠረ። አሁን ደግሞ በጣም ጥሩ የሆነበት ሌላኛው ቡድን ቶትናም ነው። ብሪያን ቤሞ ቶትናም ሆትስፐርስ ላይ አራት ጎሎችን ማስቆጠር ይችሏል። ከነኚ ውስጥ ሶስቱን ያስቆጠረባቸው ደግሞ በዚህ ሳምንት ሄደው በሚገጥሟቸው ቶትናም ሆትስፐርስ እዚ ውስጥ ሄድሄም ላይ ነው። ስለዚህ ለማንቸስተር ዩናይትድ ጥሩ አጋጣሚ ሊሆን ይችላል። አንድም በቡድናቸው ውስጥ በወቅታዊ ብቃት በጣም ምርጡ ተጫዋች ብሪያን ፔሞ ነው። በዛ ላይ ደግሞ እዚህ ሜዳ ላይ በጣም ግብ አስቆጣሪ ነው። ስለዚህ የቶትናሙ ጨዋታ ላይ በጣም ወሳኙ ተጫዋች ሆኖ በዩናይትድ በኩል ልናየው እንችላለን። ዩናይትድን መምረጤ ትክክለኛ ውሳኔ ነው በመምረጤ ደስተኛ ነኝ ብለዋል የኒ ፈረንሳዩ የኋላ መስመር ተጫዋች ሌኒ ዮሮ ማንቸስተር ዩናይትድን ለመቀላቀል በመምረጡ ደስተኛ መሆኑን ተናግሯል። ሪያል ማድሪድና ማንቸስተር ዩናይትድ ብቻ ሳይሆኑ በርካታ ክለቦች ነበሩ የጠየቁኝ ያለው ሌኒ ዮሮ ዩናይትድን መርጫለሁ፣ ለዚህ ደስተኛ ነኝ ብሏል። ባለፈው ዓመት በውጤቱ ምክንያት ብዙዎች በውሳኔ እንደተቹኝ አውቃለሁ። ነገር ግን ይሄ የእኔ ውሳኔና ህይወት ነው፣ የማደርገውን አውቃለሁ ብሏል ሌኒ ዮሮ አክሎም ከቡድኑ መጫወት ጋር ችግር የለብኝም። በሶስት ተከላካዮች መጫወት እወዳለሁ፣ ምክንያቱም የተሻለ ነጻነትም ይሰጠኛል ብሏል። በነገራችን ላይ ሌኒ ዮሮ ለፈረንሳይ ብሔራዊ ቡድን ከ21 ዓመት በታች ጥሪ ደርሶታል። በዚህ መሰረት ተጫዋቹ በብሔራዊ ቡድን ደረጃ ሀገሩን የሚወክል ይሆናል። ዩናይትድን በመምረጤ ግን በጣም ደስተኛ ነኝ ብሏል። አማድ ዲያሎ በዚህ ውድድር ዘመን በአውሮፓ አምስት ታላላቅ ሊጎች ውስጥ ከሚገኙ በተለይም 95 በቶለ ከሚሆኑ ፉል ባኮች እና ዊንግ ባኮች የተሻለ አሃዝ አለው። ይሄ የተሻለ አሃዝ የመጣው ግን ያው እሱ ትክክለኛው ዊንግ ባክ አይደለም። ያው ሩበን አሞሪ ከብሪያን ቤሞ ጀርባ እያጫወቱት ነው። ብዙ ለጎል ሙከራ መነሻ የሆኑ ኳሶችን አቀብሏል። ብዙ ጊዜ ወደ ተቃራኒ ቡድን የመጨረሻ ሶስተኛ ሜዳ ክፍል ከዛ ቦታ ተነስቶ ደርሷል። ብዙ ጊዜ ወደ ተቃራኒ ፔናልቲ ቦክስ ውስጥ ኳስን እየገፋ የገባ ተጫዋች ነው። ብዙ ጊዜ ወደ ተቃራኒ ፔናልቲ ቦክስ ውስጥ የሚያቀኑ ኳሶችን አቀብሏል። ብዙ የሽግግር ኳሶችንም ያቀበሉ እሱ ነው። ብዙ ጊዜ ተቃራኒ የመጨረሻ ሶስተኛ የሜዳ ክፍል ላይ ኳስን ነክቷል። ብዙ ጊዜ የተቃራኒ ፔናልቲ ውስጥ ኳስ ነክቷል። ኳስ ማቀበል ስኬት ያጭርም፣ የመካከለኛ፣ የረጅም ርቀትን በጣም የተሻለ ነው። ብዙ ሙከሮችንም በማድረግ የተሻለ ነው። እነህ ቁጥራዊ መለኪያዎች በጨዋታ በአማካኝ የተቀመጡ ናቸው። ያው እንዳልኳችሁ ግን ይሄ ቁጥር ለአማድ ያለው ትልቅ የሚባል ቁጥር አይደለም። ምክንያቱም ይህንን ቁጥር አሁን በፊት መስመር አጥቂ ቢጫውት የሚያደርጋቸው ነበር። ግን ሩበን አሞሪ ወደኋላ መልሶ ያጫውቱታል። እሱ ከሚጫውትበት ቦታ ላይ ግን ይህን ያክል ቁጥር ያስመዘገበ በአውሮፓ ውስጥ የለም። በማንቸስተር ዩናይትድ በኩል ውድ ቤተሰቦቻችን የ ዝውውር መስኮቱ ገና ቢሆንም ግን በመልማዮቻቸው በኩል በርካታ ተጫዋቾችን እየጎበኙ ይገኛሉ። ማንችስተር ዩናይትድ በመልማዮቻቸው በኩል ካዩት ውስጥ አንደኛው 16 ዓመቱን የሌስተር ሲቲን ተጫዋች ነው። የሌስተር ሲቲ 16 ዓመት የክንፍ ተጫዋች የርሚ ሞንጋ የብዙዎችን ቀልብ ስቧል። ዩናይትዶችም እየተከታተሉት ነው። እንደ ፉትቦል ኢንሳይደር ዘገባም ከሆነ ማንችስተር ዩናይትድ ይህን ተጫዋች ለማስፈረም ፉክክር ውስጥ አለ ተብሏል። በሌሎች ክለቦች ውስጥ እይታ ውስጥ ያለ ነው። እስከ 2 ሚሊዮን ፓውንድ አካባቢ ዝውውሩ ሊጠናቀቅ ይችላል ተብሏል። በርካታ የፕሪሚየር ሊግ ክለቦች እየተከታተሉት ነው እና ዩናይትዶች በፍጥነት የዚህ ተጫዋች ዝውውር እንዲጠናቀቅ ይፈልጋሉ ተብሏል። በሌስተር ሲቲ አካዳሚ ውስጥ ነው የሚገኘው። ሌላው ከወደ ጀርመን አካባቢ የበርካቶችን ቀለብ የሳበ ተጫዋች አለ። የ19 ዓመቱ የክንፍ ተጫዋች ሰይድ ከበርካታ ክለቦች ፈላጊ አለ። ወይም በነገራችን ላይ የዚህን ተጫዋች ብቃት በተመለከተም የዩናይትድ መልማዮች በስፍራው ነበሩ ተብሏል። የበርካታ ክለቦችም መልማዮች በስፍራው ነበሩ። ፉትቦል ኢንሳይደርም ይህንንም መረጃ ያረጋግጦታል። ሊቨርፑልም ጭምር መልማዮቻቸው ነበሩ። በዚህ ተጫዋች ላይ እንግዲህ ፍላጎት ካላቸው ክለቦች ውስጥ አንድ የሆነ ታዲያ ማንቸስተር ዩናይትድ ይህን ተጫዋችም በቀጣይ ወደ ቡድኑ ማምጣት በሚቻልበት ሁኔታ ላይ ስራዎችን ይሰራሉ ተብሏል። አንድ ሌጀንድ እናስታውስ። ሪዮ ፈርዲናንድ በማንቸስተር ዩናይትድ የተከላካይ ክፍል ታሪክ ውስጥ በጣም ወሳኝና በጣም ምርጡ ተጫዋች ሊባል ይችላል። በተለይም ከኒማኒያ ቪዲሽ ጋር የነበረው ጥምረት 46ኛ ዓመቱ ላይ ይገኛል። 687 ጨዋታ ያደረገ 13 ጎሎች፣ 12 አሲስቶች ነበሩት። 6 የፕሪሚየር ሊግ ዋንጫ፣ 2 ሊግ ካፕ፣ 4 ኮሚኒቲ ሺልድ፣ 1 ሻምፒዮንስ ሊግ፣ 1 የዓለም ክለቦች ዋንጫን ማሳካት የቻለ እጅግ በጣም አስደናቂ ውድድር ዓመትን ከዩናይትድ ጋር ያሳለፈ ሰው ነበረ። በእርግጥ ዛሬ ዳቪድ ዴሃም 35ኛ ዓመቱ ነው። በዩናይትድ በግብ ጠባቂ ታሪክ ውስጥ የማይረሰው እንመለስበታለን ግን ዛሬ ሪዮ ፈርዲናንድ 46ኛ ዓመት ነው። አርሰናል ቤት ደረስን። ማይክል አርቴታ ጋዜጣዊ መግለጫ እየሰጡ ነበረ። እጃችን ላይ ከደረሰው ውስጥ ውድ ቤተሰቦቻችን፣ የመድፈኞቹ አሰልጣኝ ማይክል አርቴታ ከዣካ ጋር የነበረኝን እያንዳንዷን ቅጽበት ወዳታለሁ ብሏል። ማይክል አርቴታ ቡድኑ ሲቀላቀል ዣካ በምርጥ አቋሙ ላይ ነበረ ያሉት አርቴታ ሁላችንም እሱን ለመምራትና ትልቅ ዋጋ እንዳለው እንዲሰማው ለማድረግ ሞከረናል ብለዋል። እሱም በአስደናቂ መልኩ ምላሽ ሰጥቶናል ያሉት ማይክል አርቴታ ዣካ እንደ ቡድን የተሻለ እንድንሆን ረድቶናል። ከእሱ ጋር ብዙ ትዝታዎች አሉን። እሱን አመስጋኝ ነኝ። የተሻለ አሰልጣኝም እንደሆነ አድርጎኛል ብለዋል። ስለ ተጫዋቾች ጉዳት የጠየቁት አሰልጣኙ አዲስ ነገር የለም፣ ሁኔታው ተመሳይ ነው። አዲስ ቡድኑን የተቀላቀለም የለም፣ የተጎዳብንም ተጫዋች የለም ብለዋል። እሳቸው ከዚህ ጨዋታ ጋር በተያያዘ ከጉዳት የተመለሰው ተጫዋች ወደ ቡድን የሚቀላቀል እንደሌለም በዛው ፍንጭ ሰጥተዋል። ግራኒት ዣካም የሚለው ነገር አለ። ከዚህ ጋር በተያዘ ውድ ቤተሰቦቻችን የአርሰናል የቀድሞ ተጫዋች የነበረው ግራኒት ዣካ አርሰናል ልቤ ውስጥ እንዳለ ሁሉም ያውቃል ብሏል። ስዊዘርላንዳዊ ሰንደርላንድ አማካይ ግራኒት ዣካም አርሰናልን እንግዲህ በተቃራኒ ይፋለማል። ሁሉም ሰው አርሰናል በልቤ ውስጥ እንዳለ ያውቃል። እዛ ሰባት ዓመታት ማሳለፍ የተለየ ነገር ነው ብሏል። አክሎም የተለየ ሆናል። በዚህ ጨዋታ ላይም በተቃራኒ ሆኜ አርሰናል እገጥማለሁ፣ ለመጀመሪያ ጊዜ እገጥማለሁ የተለየ ነገር ይሆናል ብሏል። ሰንደርላንድ ከአርሰናል ቅዳሜ ምሽት ሁለት ሰዓት ከሰላሳ የሚደረግ ጨዋታ ነው። ስቴዲየሙ ፍላይት ላይ ደስታውን ግን እንደማይገልጽ ገልጿል። በነገራችን ላይ ውድ ቤተሰቦቻችን ግብ አስቆጥር አርሰናል ላይ በፍጹም ደስተን አልገልጽም ብሏል። ግራኒች ዣካ በጨዋታው ላይ እንግዲህ አርሰናል ከሜዳ ውጭ ጨዋታውን ስለሚያደርግ በሰማያዊ መለያ ዳቪድ ሪያ ደግሞ በቢጫ መለያ ወደ ስቴዲየም ይገባሉ። ስቴዲየም ኦፍ ላይት ላይ ስለሚደረገ ጨዋታው ማለት ነው። በአርሰናል በኩል ሁለት ተጫዋቾች የስፔን ላሊጋ ሀያላን ክለቦችን ቀልብ ሰበዋል በሚል መረጃዎች እየወጡ ነው። አንዱ ዴክላን ራይስ ነው። ዴክላን ራይስ በተለይም በማድሪድ አይን ስር የወደቀ ተጫዋች በሚል በርካታ መረጃዎች እየወጡ ይገኛሉ። ነገር ግን አርሰናል በምንም አይነት ሁኔታ ይህን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው እና ተጫዋቹን በማቆየት ሂደት ላይ አርሰናል በኩል ኮንትራትም ስላለው በተቃራኒም ደግሞ በፍጹም የትኛውንም ገንዘብ የመሸጥ ምንም አይነት ፍላጎት የላቸውም ተብሏል። በስፋት ግን ከሰሞኑ ሪያል ማድሪዶች ቀጣይ ለሚገነቡት ጋላክቲኮ ከተከላካይና ከአማካይ ክፍሉ ላይ በደንብ መስራት ይፈልጋሉ ተብሏል። ፊት መስመሩ በጣም ጥራት አለው፣ መከላከሉና አማካዩ ላይ ግን አዳዲስ ኮከቦችን ማምጣት ሲፈልጉም ይሄን ተጫዋች ተመልክቶታል ቢባልም አርሰናል ፍላጎት የለውም ተብሏል። ሌላኛው ኦዴጋርድ ነው። ከኦዴጋርድ ጋር በተያዘ የባርሴሎናው አሰልጣኝ ሃንስ ፊሊክ የተጫዋቹ አድናቂ ናቸውና ወደ ቡድኑ እንዲመጡላቸው ከሚፈልጓቸው ተጫዋቾች ውስጥ አንደኛው ነው የሚሉ መረጃዎች በስፋት እየወጡ ነበረ። ከዚህም ጋር በተያዘ ግን አርሰናሎች ይህንንም ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም ተብሏል። ግን አጀንዳ ሊሆን የሚችልበት ሰፊ እድል አለ እየተባለ ነውም። በቀጣይ ክረምት ላይ አርሰናሎች ግን ነኚህን ተጫዋቾች በቀላሉ ይለቃሉም ተብሎም አይጠበቅም። በአርሰናል በኩል ቡድኑ በጣም የተሻሻለባቸው በርካታ ነገሮች አሉ። አንደኛው በዲሲፕሊን ነው። ባለፈው ውድድር ዘመን አርሰናል ሶስት ቀይ ካርዶችና 24 ቢጫ ካርዶችን አስተናግዶ ነበረ። ዘንድሮ ምንም አይነት ቀይ ካርድ አላገኙም። አስር ቢጫ ካርዶችን ነው የተመለከቱት። እናም በሊጓናት ላይ ተቀምጠዋል። ከአምነው በብዙ መንገድ በዲሲፕሊን ረገድ ተሻሽሏል። የቢጫው መጠን በ14 ቀንሷል። ቀይ ካርዱ ዜሮ ሆኗል። ከሶስት ወደ ዜሮ ቀንሰውታል። ማይከል አርቴታ አምና ለምን ዋንጫ አጣችሁ ሲባሉ ካነሱት ነገር አንደኛው ጉዳት፣ ሁለተኛው ቀይ ካርድ ነበረ። አሁን ጉዳቱን በስኳድ ዴብዝ አሻሽለውታል። ቀይ ካርዱን በዲሲፕሊን ተስተካክሏል። ቡድኑ ተስተካክሏል። በዚህ ረገድ በነጥብ ደረጃም ብናይ አምና አርሰናል በዚህ ሰዓት የሰበሰበው የነጥብ ብዛት 18 ነው ከአምስት ጨዋታ በኋላ ከአስር ጨዋታ በኋላ፣ ዘንድሮ ግን 25 ነጥብ ላይ ደርሷል። አምና ሊቨርፑል ሻምፒዮን ሲሆን በነገራችን ላይ በዚህ ሰዓት 25 ነጥብ ነበረው። አርሰናልም 25 ላይ ደርሷል። አምና ሊቨርፑል ተከታይ የነበረው ሲቲ በሁለት ነጥብ ነበረ በዚህ ሰዓት ከሲቲ የሚያንሰው። ዘንድሮ ግን ሲቲ ከተከታዩ አርሰናል በስድስት ነጥብ ያንሳልና ብዙ ነገሮች ለአርሰናል የደሉበት ዓመት ይመስላል። በጣም ወሳኝ መሻሻሎችንም እንደዚሁ በአርሰናል ቤት አይተናል። ከጋብሪኤል ሄሱስ ጋር በተያዘ ውድ ቤተሰቦቻችን ወደ ልምምድ የተመለሰው ጋብርኤል የሱስ በአርሰናል ሻምፒዮንስ ሊግ ቡድን ዝርዝር ውስጥ በጉዳቱ ምክንያት አልተመዘገበም እናም እንግዲህ የመጀመሪያ ዙር ስምንት ተጫዋቶች ከተጠናቀቁ በኋላ በጥሎ ማለፍ አልያም በአስራ ስድስት ውስጥ ነው የሚገኘው ማለት ነው ስሙን ካካተቱ ጋብርኤል የሱስ ከአስር ወራት በኋላ ነው ወደ ልምምድ የተመለሰው በዚሁም በዋናው ቡድን ውስጥ አይካተትም በጊዜ ምናልባት ከኢንተርናሽናል ብሬክ በኋላ ነው ወደ ዋናው ቡድን የሚካተተው በብራዚል ብሔራዊ ቡድን ስብስብ ውስጥም የለም። ጋብርኤል ማጋሌሽ ብቻ ነው በነገራችን ላይ በብራዚል ብሔራዊ ቡድን ስብስብ ውስጥ የተካተተው። ስብስብን ካነሳን ግን ከአርሰናል በኩል ራይስ፣ ሳካና ኢዜ ለእንግሊዝ ብሔራዊ ቡድን ተካትቷል። ማይልስ ስኬሊ ከሰርቢያና አልባኒያ ጋር ለሚደረገው ጨዋታ ለእንግሊዝ ብሔራዊ ቡድን አልተመረጠም። ያው ባለፈው ጥሪ ላይ እሳቸው ማስታወቀው ነበረ ምርጥ ካልሆነ አይመረጥም፣ ደቂቃ ካላገኘ አይመረጥም፣ ጥሩ ጓደኞች ስላሉት ብቻ ብለው ነበር። እንዳሉትም አድርገውት አልመረጡትም። እነኚህ በአርሰናል በኩል ያሉ መረጃዎች ናቸው። ጥቂት ወይተን ተጨማሪዎቹን ይዘን እንመጣለን። እዚህ ጋር እናብቃ።